የዘር ጭፍጨፋ የሚባለው ምን ያህል ሰው ሲገደል ነው የሚለውም ለመተርጎም ወይንም ለመለካት አዳጋች ነው ከ1915-እስከ1920 በኦቶማን ቱርክ አርመናውያን ላይ የተፈጸመው የዘር ጭፍጨፋ ከ6 ሚሊዮን በላይ አይሁዳውያን የተፈጁበት ሆሎካስት ሆሎካስትና ወደ 800 ሺህ ቱትሲዎች ለዘብተኛ ሁቶዎች የተፈጁበት የተፈጸመው የዘር ጭፍጨፋ ናቸው አኩሮታዊ ሰላምታችን ወደ እናንተ እያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። የዘር ጭፍጨፋ ወይንም ጄኖሳይድ ምንድነው? የዘርጥ ሽፋ ወይንም ድርጊት እጅግ ከፍተኛ የሰብዊ መብት ጥሰት ወንጀል ነው። አንድ ቡድን ላይ አነጣጥሮ በርካታ አባላቱን መስጀት በሰውዶች ታሪክ አስተቃቂ ተባሳትቶ ያለፈባቸው ወቅቶች በክፉ ይታወሳሉ። ለአውሮፓ ዘመን አቆጣጥር 1940ዎቹ ናዚዎች አይሁዳውያንን በጅብና የጨፈጨፉበት ወቅትም ይጠቀሳል። ከህግ ትርጓሜ አንጻር የዘር ማጥፋት የሚባሉት ምን አይነት ጭፍጨፋዎች ናቸው የሚል ጥያቄ ይሰነዘራል። የዘር ማጥፋት የሚለው አገላለጽ የሚሰራው በየትኞቹ ሁኔታዎች ነው የሚለውንም እንዲሁ። የዘር ጭፍጨፋ ወይንም በእንግሊዝኛው ጄኖሳይድ የሚለው ቃል እንደ አውሮፓውያኑ ዘመን አቆጣጠር በ1943 በአይሁድ ፖላንዳዊ ጠበቃ ራፋኤል ለምኪ ነው ጥቅም ላይ የዋለው። ቃሉ የግሪኩ ጄኖስ እና የላቲኑ ሳይድ ቃላትን ጥምረት ነው። ጄኖስ ዘር ወይንም ብሔር ማለት ሲሆን፣ ሳይድ ደግሞ ግድያ ያመለክታል። ከአንድ ወንድሙ ውጭ መላ ቤተሰቡን በአይሁዳውያን ላይ በተፈጸመው የጅምላ ጭፍጨፋ ወቅት ያጣው ዶክተር ራፋኤል የዘር ጭፍጨፋ በዓለም አቀፍ ሕግ ወንጀል ተብሎ እንዲመዘገብ ንቅናቄ አድርጓል። ንቅናቄውን የተባበሩት መንግስታት የዘር ጭፍጨፋውን በሚመለከት ስምምነት ላይ እንዲደርስ አስችሏል። ይህ የሆነው በአውሮፓውያኑ 1948 ሲሆን ስምምነቱን መተግበር የጀመረው ከሰኔ 1951 ወዲህ ነው። የስምምነቱ ሁለተኛው አንቀጽ የዘር ጭፍጨፋ የሚተረጉመው የአንድ አገር ብሔር፣ ዘር ወይንም ሃይማኖት አባላትን ሙሉ በሙሉ ይሁን በከፊል ለማጥፋት የተቃጣ ብሎ ነው። ይህም የአንድ ቡድን አባላትን መግደል፣ ከፍተኛ የሆነ አካላዊ እንዲሁም ስነ ልቦናዊ ጥቃት ማድረስ ያካትታል። በተጨማሪም የቡድኑ አባላት በከፊል ወይም ሙሉ በሙሉ እንዲጠፉ ማሴር፣ የቡድኑ አባላት ልጆች እንዳይወለዱ ማድረግና ልጆችን በግዳጅ ወደ ሌላ ቡድን መውሰድን ያካትታል። የተባበሩት መንግስታት ስምምነትን የተቀበሉ ሀገራት የዘር ጭፍጨፋን የመግታትና የዘር ጭፍጨፋ ሲፈጸም የመቅጣት ግዴታ አለባቸው። በእርግጥ ይህን የተባበሩት መንግስታት ስምምነት ከጸደቀ በኋላ የተለያዩ ትችቶች ተሰንዝረውበታል። በዋነኛነት የቀረበው ቅሬታ ስምምነቱን በልዩ ሁኔታዎች ውስጥ ለመተግበር አስቸጋሪ መሆኑ ነው። የዘር ጭፍጨፋ ትርጓሜ ጠባብ ነው ብለው የሚተቹ አሉ። በሌላ በኩል ደግሞ የዘር ጭፍጨፋ የሚለው ገለጻ በተደጋጋሚ ጥቅም ላይ መዋሉ ቃሉ ዋጋ እንዲያጣ አድርጎታል የሚል መከራከሪያ ይነሳል። ይህንን ስምምነት በተመለከተ የሚነሱት ትችቶች በዝርዝር እንመልከት። ስምምነቱ የፖለቲካና ማህበራዊ ቡድን አባላት ላይ ያነጣጠረ ጥቃትን አያካትትም። የቃሉ ትርጉም የሚያተኩረው ሰዎች ላይ ያነጣጠረ ቀጥተኛ ጥቃት ብቻ ስለሆነ እነዚህን ሰዎች የሚኖሩበትን አካባቢ፣ ባህላዊ መገለጫዎች ላይ የሚቃጣ ጥቃትን ችላ ይላል። አንድ ቡድን ለማጥፋት ታስቦ የተሰነዘረ ጥቃት የሚለውንም ከጥርጣሬ ባለፈ በማስረጃ ለመደገፍ ያስቸግራል። የተባበሩት መንግስታት፣ አባል ሀገራት፣ ሌሎች ድርጅቶች አባል ሀገሮችን ጥፋተኛ ለማለት ወይንም ጣልቃ ለመግባት ቆራጥ እርምጃ አይወስዱም። እንደ ምሳሌ የሩዋንዳን የዘር ጭፍጨፋ መጥቀስ ይቻላል። ስምምነቱ ከግምት ያስገባቸው መለኪያ ነጥቦችን የሚያብራራ ዓለም አቀፍ የሕግ አካል የለም። በእርግጥ የተባበሩት መንግስታት የጦር ወንጀለኞች ልዩ ፍርድ ቤት ክስ በመጀመሩ ነገሮች እየተለወጡ ነው። የዘር ጭፍጨፋ የሚባለው ምን ያህል ሰው ሲገደል ነው የሚለውም ለመተርጎም ወይም ለመለካት አዳጋሽ ነው። ከላይ የተዘረዘሩት ትችቶች እንዳሉ ሆነው የዘር ጭፍጨፋ ሲባል ምን ማለት እንደሆነ ግልጽ ነው የሚል ነጥብ የሚያነሱ አሉ። ስለ ሩዋንዳ የዘር ጭፍጨፋ መጽሐፍ ያሳተሙት አለም ደስታቸ የዘር ጭፍጨፋ ከሌሎች ወንጀሎች የሚለየው በዓላማው ነው ይላሉ። የዘር ጭፍጨፋ ከሌሎች ሰብዊ መብቶችን የሚጥሱ ወንጀሎችን የሚለየው አንድን ቡድን ለማጥፋት ታስቦ የሚደረግ ነው ሲሉ ያስረዳሉ። የዘር ጭፍጨፋ እጅግ የከፋ ወንጀል ነው በማለትም ያክላሉ። ቃሉ ጥቅም ላይ የሚውልባቸው ሁኔታዎች የትኞቹ ናቸው የሚለው ላይ ግን ጥያቄ አላቸው። በተመሳሳይ ጥያቄ የሚነሳበት ቃል ፋሽስት ነው። በሐርቫርድ ዩኒቨርሲቲ የሰብአዊ መብት ፖሊሲ ማዕከል የቀድሞ ዳይሬክተር ማይክል ኢግናቲፍ ቃሉ ሁሉንም አይነት ጥቃቶች ለመግለጽ ሲውል እንደሚስተዋልም ይናገራሉ። ለምሳሌ ባርነት የዘር ጭፍጨፋ ነው ይባላል። ባርነት የሚኮነን ድርጊት ሲሆን ሰዎችን የማ ማጥፋት ሳይሆን የመበዝበዝ ስርዓት ነበር ይላሉ። ዓለማችን ያስተናገደቻቸው የዘር ጭፍጨፋዎች። የዘር ጭፍጨፋን የተመለከቱ የተለያዩ ትርጓሜዎች አሉ። ይህ ልዩነት በ20ኛው ክፍለ ዘመን ምን ያህል የዘር ጭፍጨፋ ተፈጽሟል የሚለው ላይ አለመስማማትን ፈጥሯል። ባለፉት ዓመታት የተፈጸመው የዘር ጭፍጨፋዎች ሆሎኮስት ብቻ ነው የሚሉ አሉ። በሌላ በኩል ደግሞ በ1948 የተባበሩት መንግስታት ስምምነት በመጥቀስ ሶስት የዘር ጭፍጨፋዎች ተፈጽመዋል ይባላል። እነዚህ ሶስት የዘር ጭፍጨፋዎች ከ1915 እስከ 1920 በኦቶማን ቱርክ አርመና ሰማያት ላይ የተፈጸመው የዘር ጭፍጨፋ ከ6 ሚሊዮን በላይ አይሁዳውያን የተፈጁበት ሆሎካስትና ወደ 800 ሺህ ቱትሲዎች፣ ለዘብተኛ ሁቱዎች የተፈጁበት የ1994ቱ የሩዋንዳ የዘርጭፍጨፋ ናቸው በቅርቡ የዘርጭፍጨፋ ተብለው የተመዘገቡም አሉ። አንደኛው በ1995 በቦስኒያ የተፈጸመ ነው። የቀድሞ ዩጎስላቪያ ዓለም አቀፍ የወንጀል ልዩ ፍርድ ቤት ነው የዘርጭፍጨፋ ብሎ ብሮ የፈረጀው። ሌላው በዩክሬን በ1932 ና በ1933 በሶቪየት አማካኝነት የተከሰተው ሰው ሰራሽ ረሃብ ነው። በ1975ቱ የኢንዶኔዥያ የምስራቅ ቲሞር ላይ የፈጸመችው ወረራ 1.7 ሚሊዮን ሰዎች በግድያ በረሃብና በጉልበት ብዝበዛ ያለቁበት የ1970ዎቹ የካምቦዲያ በኬምሩጅ የተፈጸመው ግድያ ይጠቀሳሉ። እነዚህም ካምቦዲያውያን ኢላማ የተደረጉበት በፖለቲካ አቋማቸው ወይንም ማህበረሰብ ውስጥ ባላቸው ቦታ ነው የሚለው ብዙዎችን ያከራክራል። ይህ ማለት ደግሞ ግድያውን ከተባበሩት መንግስታት የዘር ጭፍጨፋ ትርጓሜ ውጭ ያደርገዋል ማለት ነው። ዓለም አቀፉ የወንጀለኞች ፍርድ ቤት እንደ አውሮፓውያኑ ዘመን አቆጣጠር በ2010 በቀድሞ የሱዳን ፕሬዝዳንት ኦማር ሐሰን አልበሽር ላይ የእስር ማዘዣ አውጥቷል። ሰባት ዓመታትን በፈጀ ውጊያ በአገሪቱ የዳርፉር ግዛት ውስጥ 300 ሺህ ሰዎች መሞታቸውን በሚሊዮኖች የሚቆጠሩ በመፈናቀላቸው ሳቢያ አልበሽር በዘር ጭፍጨፋ ተከሰዋል። በ2016 አሜሪካ ኢስላሚክ ስቴትስ ወይም አይኤስ በኢራቅና ኢራን ባሉ ክርስቲያኖች፣ የአዚዲዎችና የሺያ ማኅበረሰብ አባላት ላይ የዘር ጭፍጨፋ ፈጽሟል ስትል ከሳለች። የዚያን ጊዜ የውጭ ጉዳይ ሚኒስትር ጆን ኬሪ አይኤስ በመርህ በተግባርና ለራሱ በሰጠው ስም መሰረት ዘራጥፊ ነው ብለዋል። በ2017 ጋምቢያ ለዓለም አቀፍ የፍትህ ፍርድ ቤት ያስገባችው ክስ ማይናመር በሮሂንጋ ሙስሊሞች ላይ የዘር ጭፍጨፋ ይፈጽማለች ይላል። በመቶ ሺዎች የሚቆጠሩ የሮሂንጋ ሙስሊሞች ከማይናመር ሸሽተው ባንግላዴሽና ሌሎች ሀገሮች ተጠልለዋል። በሺዎች የሚቆጠሩ መገደላቸውም ተዘግበ። በ2021 አሜሪካ ካናዳ እና ኒዘርላንድስ በአንድነት ቻይና በዥንዣንግ ውስጥ የዊጋ ማህበረሰብ ላይ የዘር ጭፍጨፋ ፈጽማለች ሲሉ ከሰዋል። ሌሎች ሀገራትም በህዝብ ተወካዮች ምክር ቤታቸው አማካኝነት ተመሳሳይ ክስ አሰምተዋል። ማስረጃዎች እንደሚጠቁሙት ቻይና የዊጋ ማህበረሰብን በግዳጅ በማምከን በጅምላ በማገት ጉልበት በመበዝበዝ በመድፈር እና በማሰቃየት ጥቃት አድርሳለች። እነዚህ ጥቃቶች የዘር ጭፍጨፋ የሚባሉ ቢሆንም ቻይና ክሱን አቃጥላለች። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ ለይታችሁ ሰው ነበር። ሰላም።